ሴክሹዋል ፍላጎታቸውን እንዳለን ላይ ነው የሚወጡት። እንዲህ እንዲህ አድርገው እንዲህ ተጠቅመው ልልህ በምችልበት ሁኔታ ላይ አይደለም። ይሄ እንደ ማንኛውም ሴክሹዋል ሁኔታ ካደረጉ ብዙ ሰው ያለበት ነው፣ አይመቻቸውም። ሽንት ቤት ውስጥ የሚፈልገውን ነገር ያደርጋል። ድንገት ሰው ሰምቶ ወይም ስገባ ያገኝ ቆየሽ ብሎ ካንኳኳ ሽንት ቤቱ መስኮት አለው ዘሎ በጀርባ በኩል ይወጣል። ከዛ እጄን ይዞኝ መሄድ ጀመር። ደነገሱ እንዲህ ኡስታዜ እንዴት ምናምን እጄን ያዘኝ አይያዘውና ሴት አይነካከል። ሴት ብቻ የሚኖሩበት ቤት አይደለም፣ በብዙ ወንዶች የተሞላ ቤት ነው። በእኔ እድሜ ያለው አንድ ልጅ ነው፣ አብሮ አደጌ። እሱ ጋ ነው የምንጫወተው የምንለው። እኔ ከሌላ ልጆች ጋር የምቀራረብበት ሁኔታ አልነበረም። ታዲያ ለአንድ ነገር ተጋለጥኩ፣ ለወንዶች ፍላጎት በአምስት ዓመት በአራት ዓመቴ እሷ ከወጣች ኦልሬዲ በኋላ በአራት ዓመቴ ወንዶች ሁሉ ወደ እኔ ማተኮር ጀመሩ። ው አላቅም ወንዶችን ሊስብ የሚችል አካል አለኝ ብዬ አላስብም፣ ምክንያቱም ገና ልጅ ነኝ። ወንዶችን ሊያማለል የሚችል ቃላት እናገራለሁ ብዬ ላስብ አልችልም፣ ምክንያቱም በትክክል የማውራበትም ኤጅ ላይ አይደለሁም። አራት ዓመት በዛ ልክ አፈተህ ከሰዎች ጋር ኮሚኒኬት አታደርግበትም። ሁኔታዎች እየተቀየሩ መጡ። ልጆቹ ምንድን ናቸው? እዚ ያሉት የቤት ልጆች ናቸው፣ ተከራዮች ናቸው፣ ዘመድ ናቸው፣ ምንድን ናቸው? እዛውም የሚኖሩ ናቸው የዘመድ ልጅ ምናምን። ስብስቡ የሩቅም የቅርብም የዘመድ ስብስብ ነው። እዚህ መምጣት የሚፈልግ ሰው በሙሉ እሷን አክስቴን አክስቴን የእናቴን አክስት እሷን እንዲያናግሯት ነው የሚደረገው። እሷ በዓመት ብዙ ጊዜ ትሄዳለች። ወደዛ ስትሄድ ይዛቸው ትመጣለች ማለት ነው ከክፍለ ሀገር ማለት ነው ከክፍለ ሀገር ወደ ወሎ ወሎ ነው ስለዚህ ከወሎ እሷ ትሄድና ገጠር ያሉ ሰዎችን ወንዶችም ሴቶችም ልክ እንዳክስትሽም እንደ እናትሽም። መጀመሪያ የመጣችው አክስቴ ነበረች። ከዛ ነው እናቴን ያመጣቻት። ስትመጣ ግን ምንድነው ብዙ ጊዜ የሌላ ሃይማኖት ከሆኑ ሃይማኖት እንዲቀይሩ ይደረጋሉ፣ ወደ እስልምና እንዲመጡ። ኖ ሙስሊም አይደለችም ሙስሊም ነበረች፣ ሃይማኖት ቀየረች። ሶ ወደዛ ሃይማኖት ነው የሚገቡት። ሶ እናቴ በአንድ ነገር ተስማማች፣ እንጠፋለን ግን በፍጹም ሃይማኖት ቀይሪ እንዳቴ እናቴንም ተወዳት ስለነበረ እምናደረገች ተስማማች ማለት ነው። እናቴ በነገራችን ላይ በጣም የትልቅ ቤተሰብ ልጅ ናት። ግን ያ ነገር በሰዓቱ ሊታደጋት አልቻለም። ያንን ችግሯን የተረዳላት እንደ አባቷ የተከበረ ትልቅ ሰው ባለሀብት ነው። ግን ልጁን ዞር ብሎ አላየም። ለምን የራሱ ምክንያት ይኖረዋል ብዬ አስባለሁ። እሱ ፈልጓለ ወደ ትዳር የገባችው አዎ የእነሱን መጋባት አልፈልገውም ነበር። እሷ ደግሞ አያቷ ጋር ስላደገች አያቷ ሰጠቻት ማለት ነው። እናቷ ልጅ እያለች ነው የሞተችው እና እሷ ሳት ፈልግ ነው ግን ያገባችው አይደለ። እናትሽ አታውቀውም ፈልጋ ነበር ግን አይ ስለ ትዳር ምንም አይነት ነው ሀው የላት አባት ሄ አልገባውም ማለት አሚን አያት ሄ አልገባውም ነበረ ሴቷ አያቷ እንደ እናት ነው ያሳደገችት። እሷ ምንም ይሄን ያህል የምትጠየቅበትም ሁኔታ አይደለም። እሷን ነው ማገባው ያለ ገና አስራ አራት ዓመቷ ነው እየተማረች ነው ወሰዳት። ቆንጆ ነበረች እናትሽ፣ በጣም በጣም በጣም በጣም ከአንቺም በላይ በጣም። እሺ፣ እሷ ላይ ወጣቶቹ ምንድን ነበር ላይክ ያደረጉሽ? ሀውዱ እንዴት ነው ይህን ነገር ያደረጉት? እንዴት ነው ላይክ ሴንስ ታደርጊ ነበር ፍላጎታቸውን ሪቻውት ሲያደረጉሽ? ምክንያቱም ልጅ ነሽ፣ በዛ ወይ መታቀፍ ወይ ጨዋታ ምናምን ነው የምታውቂው። በቃ ዩርጂስት ህፃን ልጅ ነሽ፣ ግን የነሱ የነሱን ፍላጎት ሴንስ ታደርጊ ነበር። በአራት አመቶች ሴንስ ከማድረጉ ጨማራጭ የለህም። ምንድን ሶ ከላይ ሁኔታው እንደሚታየው አይደለም። እዛ ቤት ውስጥ ሁሉም ነገር ከላይ ኖርማል ነው፣ ውስጡ ግን ሌላ ነው። ተጎጂ ሰው ውስጥ ምን እየተካሄደ እንዳለ የሚያውቀው ማለት ነው። አንደኛው ዩኒቨርሲቲ ተማሪ ነው። ቤት ውስጥ አሉ ከሚባሉ ጨዋ ተማሪም ሰውም እሱ ነው። ጨዋ ሲባል የሱ ስም ነው የሚነሳው። ጎበዝ ተማሪ ነው። አንደኛው ደግሞ በተቃራኒው ከእሱ እድሜ ያንሳል። ሁሌ ትምህርት ይወርቃል፣ ይጠጣል፣ ይረብሻል። ሁሌ እንደተመታ ነው። የቤቱ አስቸጋሪ ልጅ ደግሞ ሌላኛው ነው። ሁለቱም ግን ለኔ መጥፎ ነበሩ። ምንድን ነበር ያደርገው እስኪ? ሴክሽዋል ፍላጎታቸውን እንዳለ እኔ ላይ ነው የሚወጡት። እንዲህ እንዲህ አድርገው እንዲህ ተጠቅመው ልልህ በምችልበት ሁኔታ ላይ አይደለም። ያንን ለመግለጽም እንትን ይላል፣ ይከብድሃል፣ ቃሉን ማውጣት በጣም ነው የሚያስጠላው። ወንድ ልጅ ሴት ልጅ ላይ ፍላጎት ካለበት ስሜቱን የሚወጣው አንድ ወንድና ሴት ሊተኙበት በሚችልበት መንገድ ብቻ አይደለም። ብዙ ስሜቱን ሊወጣበት የሚችልባቸው መንገዶች አሉ። ራስህን እንድጣላ የሚያደርጉ የሚያረግ ገላይን ይጠቀሙታል። ሶ ይሄ እንደ ማንኛውም ሴክሱዋል ሁኔታ ካደረጉ ብዙ ሰው ያለበት ነው፣ አይመቻቸውም። ይሄኛው በጣም ነው ጫና የሚያሳድርብኝ። አንደኛው ንረባሹ፣ ይሄ አስቸጋሪው፣ ከቤት ውስጥ የሚባለው ማለት ነው። ድንገት ይመጣል፣ እንጫወት ይላል። እኔ እሱን ስለማቅ መጫወት አልፈልግም። እንጫወት የሚለው ጨዋታ ምንድን ነው? ተሰብስበን ተኝተን እናውራ ነው ከዛኔ ቢ ማለት አልችልም። የሰፈሩን ልጅ ነው የሚሰበስበው። ወደኋላ ስቀር እሺ ምናም ብለን ሁሉም እንዲ አንድ አልጋ ላይ ስንተኛ እኔ በጠርዙ ላይ ተኛለሁ። ኖ አንቺ ተወርቅ ያለች በእኔ በኩል ተኛ ይለኛል። ሁሉም ልጅ እሱ ጋር ካለ እሷ ምን እያደረካት ነው ተብሎ አይጠየቅም። ልጆቹ ይጋፋል፣ ይጫወታሉ። እሱ የሚፈልገውን በእኔ ላይ ያደርጋል። ምንም መናገር አልችልም። ሽንት ቤት እገባለሁ። ሽንት ቤት ስገባ ደግሞ ተከትሎኝ ይገባል። ምንም ማድረግ አልችልም። መጮህ፣ መናገር ለማንም ስሜት መግለጽ አልችልም። ሽንት ቤት ውስጥ የሚፈልገውን ነገር ያደርጋል። ድንገት ሰው ሰምቶ ወይም ስገባ ያገኝ ቆየሽ ብሎ ካንኳኳ ሽንት ቤቱ መስኮት አለው ዘሎ በጀርባ በኩል ይወጣል። ኤቭሪ ሲንግል ደይ ይሄ ነገር እየተፈጠረ መጣ። ፊልሙ ውስጥ እንዴት ነው ያሳዩሽ? ፊልሙ በፕሮሰስ ነው። ድንገት የመጣች ናት ለእንግድነት። መታ የቆየሽ ናት ሶታ ያለሽ ነይ ምናምን ነው። ማየት አልፈልግም። ችግር አለች ታሳየኛለች። ሴት ነች። የምታሳይሽ ሴት ናት። አራት አመቴ ነው ይሄ ነገር እየቀጠለ አምስት አመት የመጣ አምስት አመት ላይ የተለወጠ ነገር የለም። ጋራጅ አለ ግቢ ውስጥ፣ አንዱ ደግሞ በጣም ክራውድድ እንዲሆን የሚያደርገው ይሄ ነው። አብሮ አደጌ ያለ ከእሱ ጋር እንጫወታለን፣ ግን ኢሞሽኔን ኤክስፕረስ ማድረግ አልችልም። መኪና ስር ተደብቄ ያለቅሳለሁ። ምን ና ነው ምን ነሽ ነው ስባል እንዲህ አደረጉኝ ማለት አልችልም። አባቴ ናፍቆ ይኖላሉ። ምክንያቱም ያንን እንዳላደርግ ያደረገኝ ምክንያቴ ምንድን ነው? ያስፈራራኛል እናትሽ ይህን ነገር ካወቀች ተጠያቂ የምታደርገው አንቺን ነው፣ ትጠላሻለች። እኔ ደግሞ እናቴ እንድጠላኝ አልፈልግም። ምን ያህል መስዋዕት እንደከፈለች አውቃለሁ። በዛ እድሜ ለእኔ የተሻለው ህይወት ለመስጣት ነው ያ የነበረችበትንም ሁኔታ ጥላ የሚወጣችው እናቴ እንድጠላኝ አልፈልግም። ጥላሽ ትሄዳለች፣ ይሄን ካወቀች ይለኛል። ይሄን ካወቀች ደግሞ የሆነ ነገር አድርጋታለሁ ገውዳብሻለሁ ይላል። ሶ በምንም አይነት ሁኔታ እናቴን ሪስክ ውስጥ መጣል አልፈለግኩም። ስለዚህ ሁሉንም ነገር አምኜ ተቀበልኩ። ከዚህኛው አምልጪ ስሸሽ ሌላኛው እጅ ላይ ወርቃለሁ። ኦኬ ዩኒቨርሲቲ ተማሪው ጋር ላይክ ሰውነቴን የሚነካበት ወይ የሚያይኝ አጠገቡ እንድቀመጥበት የሚፈልግበትን መንገድ የሚያደርገው ራሴን እንድጠላ ነው የሚያደርገኝ። ግን በምን ቃል እናገራለሁ? በምን ሁኔታ ራሴን አስመልጣለሁ? ችዬ መቀመጥ አለብኝ። ምክንያቱም እናቴ የጀመረችውን መንገድ መጨረስ አለባት። እንዲሁኝ ያለሁን ብላት፣ ከዛ የባሰ ሁኔታ ውስጥ ነው የምከታት። ስለዚህ ሁሉንም ነገር ችዬ ተቀመጥኩት። ከሁለቱ ማነው በጣም የሚጎዳሽ? ረባሹ በደንብ ተጠቀምብኝ። እስኪ በቃ ሙሉ የሰውነት ክፍሌን እንድጠላ በሚያደርግ ደረጃ ላይ በሚሰቀጥጥ ሁኔታ ላይ እንዲህ እንዲህ ብዬ መግለጽ ስለማልችለው ነው እንጂ የሚያደርጋቸው ነገሮች በቃላት የሚገለጹ አይደሉም ምንም ማድረግ አልችልም መጮህ አልችልም ምንቤት እንደዚህ አይቶ በተለየ መንገድ የጠየቀች ሰው የለም ወይ እናታቸው ወይ ምናምን ማንም ስለ አሁን በጣም በዛ ሁኔታ ይሎ ጨጓራ ታመምኩ። ራሴን እስክስት ነው የሚያደርሰኝ። ሳስመልስ ምንም ለከት የለኝም፣ ውስጤ ምንም ነገር በማይቀር ደረጃ ነው የማስመልሰው። ግን በቃ ጨጓራን ነው የታመመችው ተባልኩ። በዛ እድሜ የጨጓራ በሽተኛ ስሆን በዛ ልክ ራሴን ስስት ስወርቅ ማንም የተረዳኝ የለም ያለው ቦታ ላይ። በኋላ ላይ ግን ሴቶች አወቁ። አምስት ሴቶች አወቁ። እነማን ናቸው እዛ ቤት ውስጥ የሚኖሩት? እንደዛ እንደሚያደርጉሽ ወንዶቹ? አዎ አንዱ እንደሚያደርገኝ። እንዴት አወቁ? አዩ ሁኔታዎችን ተረዱ እሺ ከዛ ምን አሉኝ አዩኝና ጥቃት ላይ ላይደርስብሽ ሲል ጩህ ያሉኝ አልኳቸው አስበው ያ ሁሉ ሴት ናቸው ጥቃት ሲያደርስብሽ ጩህ ያሉ ምንም ያህል ብጮህ እንደማይደርሱልኝ አውቃለሁ ምክንያቱም ማን ከማን ጋር ግንኙነት እንዳለው አውቃለሁ? ሰዎች እኔን ረሱኝ እኔ ግን አረሰኋቸው ቤት ውስጥ በአካባቢው የሚፈጠረው እንዲቴል ነገር እኔ ያውቃለሁ ምክንያቱም ኦብዘርቭ አደርጋለሁ። ሰውነቴ አለርት ላይ ነው። ገብቶሃል አይደል? የሆነ ዴንጀር ሲመጣ ከዛ ቦታ ላይ መፍጠን አለብኝ። ልክ ፊቱን አይቼ ከእኔ ምን እንደሚፈልግ አውቃለሁ። ስለዚህ ቶሎ ማምልጥበትን መንገድ እፈልጋለሁ። ሌላም ሰው ሲመጣ ምን ሊያደርገኝ ይነውላለሁ ላለሁ በዛ ሁኔታ ውስጥ ሁሉንም አውቋል። የሆነ ምን ታክፍል ምናምን እየነካኝ ምናምን ነበር ሴቶቹ በመስኮት በእንትን እያዩ ነው። ተከልለው እስከ ጮፍ ምናምን አይነት ነገር ምንም እንደማያደርጉ አውቃለሁ። አየኋቸው። የሆነ ምክንያት ፈልጊ የሆነ ቤት ውስጥ የሆነ ድምፅ ምናምን ሲፈጠር ሩጫ መለትኩት ግን ምንም አላደረጉኝ። ራሱኝ ስለ ፖርኖግራፊ ውስጥ ይናወራ አሁን ኢትስ ላይክ ሴት ልጅ ናት ፕላስ እሷ ማየቷ በጣም የሚገርም ነው። ከሀገራችን ባህል በጣም ይወጣ ስለሆነ ፖርኖግራፊ ወይም ሴክስ ብሎ ጎግል ላይ ሰርች በማድረግ ከኢንዲያ ቀጥሎ ኢትዮጵያ በሁለተኛ ደረጃ እየመራች ነው እርታ ነው ያሳየችሽ? በቴሌቪዥን ነው? በስልክ ነው? በምንድን ነው የምታሳይሽ? ስልክ ላያይሽ ነበረ። እሺ የገባው በአጋጣሚ ነይ ምናምን አለችኝ። ግን ብዙም ፎከስ አላደረግኩበት ቁጭ ብዬ እሷ ጋር ያንን የማይበትም አቅም የለኝም። ገብቶሃል አይደለ? ከማ የበለጠም የሆንብኝ ነገር የበለጠ የሚሆነው ነገር አሁን ላይ ስታወራው ከማለፉ አንጻርና ነገሮችን ስታወራ ቀለል አድርገህም ለማውራት ትችላለህ። ሁሉንም ነገር እንደወረደ ስለማታውረው ደግሞ፣ በምታወረበት መንገድ ሊቀል ይችላል። በሰዓቱ ላይ እንደ አራት ዓመት እንደ አምስት እንደ ስድስት እንደ ሰባት እና እንደ ስምንት ዓመት ሕፃን ግን ልትቋቋመው የምችለው ነገር አይደለም። ምክንያቱም እስከዛ እድሜ ድረስ በየቀኑ ሲደጋገም ነበር፣ በየጊዜው ሲደጋገምብኝ ነበረ። መናገር አልችልም። የሚፈጸሙበት መንገድ የተለያየ ነው እና ትጠይቃለህ፣ ራስህን ይሄ ነገር ምንድን ነው ትላለህ። መልሱን ግን አታውቀውም? በዛ እድሜ ስሜት የሚባልን ነገር ማወቅ ይከብዳል ኖ ስሜት ማለት ከኔ አንጻር ሳይሆን እነዛ ሰዎች በነፃነት በፈለጉት መንገድ ስሜታቸውን አንተ ላይ ሲወጡት ትደነግጣለ። ሰው ልጅ ነኝ ብላ አታስብም። እኔ አራት ዓመት ይለየለ፣ አራት ዓመት ህፃን አሁን ላይ ሳይ ይገርመኛል። ገብተኋላ፣ አራት ዓመት እንዲህ ነው እንዲህ ይላለሁ። ምክንያቱም እኔ ልጅ እንዳለሁ ልጅ እንደነበርኩ ፊል ያደረግኩበት ጊዜ የለም። የምጫወት ልጅ አልነበርኩም። ራሴን የማይ ልጅ አልነበርኩም። በእናቱ አቀፍ ላይ ያለች ልጅ አልነበርኩም። የአባት ከለላ ያላት ልጅ አልነበርኩም። የነበርኩት እራሷን ለመታደግ የምትጥር ጥቃት ላይ የነበረች ልጅ ነበርኩ። መውጫ ቀዳዳ የምትፈልግ መውጫ ቀዳዳ የምትፈልግ ሰው። በዛ መሀል ትዳሩ ምናምን ይመጣል። የማን ትዳር? ለእኔ ሰው እየጠየቀች ነው። አግቢኝ ይባላል። ማን ነው የሚለው? በአካባቢ ያሉ ሰዎች ምናምን። ስንት አመት ነበረ? ይጠየቃል። እዚህ አዲስ አበባ ውስጥ በአስራ ሁለት በአስራ ሶስት ዓመቶች አግሚ ተብሎ ይጠየቃል። ይጠየቃል ለኡስታዞች ምናምን ይቀርባል። ኦኬ። ሰው ብዙ ኡስታዞች ነበሩ። በመጨረሻ ሰዓት ላይ ኡስታዛችን ተቀይሯል። ተቀይረ ማለት ሌላ ኡስታዝ መጣልን። ሌሎቹ ሄደው ባደረጉ አንድ ኡስታዝ መጣልን፣ በዋናነት የሚያስቀራን ማለት ነው። ኦኬ ከዛ እሱ ያስቀረናል ምናምን፣ ስናየው ሁሉም ልጅ አይደለም ሙድ መያዝ ምናምን፣ ደግሞ ኡስታዝ መጣ ምናምን። ከዛ በጣም ኃይለኛ ኡስታዝ ነው ይቆጣጠረናል ምናምን። ከዛ ጓደኞቹ እሱ ጋር ሊጠይቁት ምናምን ሲመጡ ሲያዩ እችን ልጅ ዳረን ማለት ጀመሩ፣ ለሱ ማለት ነው። የሱ የእሱ ጓደኞች ሲመጡ ዳረን ማለት ጀመሩ። በአካባቢው ያሉ ደግሞ ኡስታዜ ስለሆነ እሱን ዳርም ማለት ጀመሩ። ሌሎች ኡስታዞችም እች ልጅ ዳርም ማለት ጀመሩ። በአስራ ሁለት ዓመት እሺ፣ በአስራ ሁለት እሱ ሲመጣ አስራ ሶስት ዓመቴ ነበረ። እንደዛ ሲባል ምናምናል። ከዛ እየመጣ ይጠይቀኛል፣ አይሆንም እለዋለሁ፣ አይሆንም፣ አልፈልግም፣ አልፈልግም እያልኩኝ ቀጣልኩኝ ማለት ነው። ከዛ አንድ ቀን ምን ተፈጠረ? የእሱ ጓደኛ እስኪ ትዳር ፈልግልኝ ይለዋል። አላየኝም ምናምን፣ ግን እስኪ ትዳር ፈልግልኝ ከእናንተ መስጅር ጀማ ሞር ሃይማኖቷ ላይ ጎበዝ የሆነች ፍላጎት ያላት የምትቀራ ቆንጆ የሆነች ምናምን ዳረኝ ይላል። ሰው የጓደኛውን ሚስት እንዲህ ከእናንተ ጀማ እንደዚች እንደዚህ አይነት ሴት አለች ወይ? ማንን ትመርጭልኛለች ይላታል። ለጓደኛው እያጣራ ነው። ሐውለት ትለዋለች። እሱን መከታተል ጀመረ። ለጓደኛው ለመዳር ሰውን ማጥናት ጀመረ። ስገባ ሰወጣ ምናምን ሶ ፋይናሊ ቁርአን ተዘጋ። ረመዳን ወር መጣ። ሶ እኔ ደግ ብሎ ረመዳን ላይ ለኡስታዞች ምግብ ይዘጋጃል። እዛ ማዘጋጀት ጀመርኩኝ፣ እዛ መስጊድ ውስጥ። ሶ ተመቸው እሱ፣ በሰበቡ አስባበው ይመጣል። ይህንን ስሩን ያለው ያለቀው ምን አድርገው የፍጣር ሁኔታው እንደዚህ ይሁን እያለ መመላለስ ጀመረ። እኔን ለማውራት ይጥራል። እኔ ኬራ ይሰጠኝም ሲጀመር አይገባኝም እንደዛ ምናምን እያልኩኝ ለጓደኛውትንያወራ ፈለገ አይደል እሱ ለጓደኛው ነው እያጣራ ያለው እሺ ከዛ ሁኔታዎችን እያጣራ መጣና እዛ አብረውኝ የሚሰሩ ትልልቆች ምናምን ደግሞ ረሄ ሰው ወዶሻል ምናምን ይሉኛል አረ ጭራሽ አታስቡ እንዴት ነው እሱ የሚወደኝ ኡስታዜ ነው አይ ጭራሽ አይወደኝም ምናምላቸው የሃይማኖት አባትሽ ነው አይደል ኡስታዝ ማለት አስተማሪ ከዛ አይ ሊያገባሽ ይፈልጋል ትጋባላችሁ ስል ብሞት ይሻለኛል እሱን ከማገባ ምናምን እኔ አሉደውማ እንትን አይለኝም። ከዛ እያለ እያለ እሱ በጣም የማጥናት ሁኔታው ቀጠለ ማለት ነው። ከዛ አንድ ቀን እንትን አለኝ፣ እንገናኝ ከመስጊድ ውጪ፣ እዛው መስጂድ ውስጥ ከኢፍጣር ሰዓት በኋላ ማንም ሰው ሳያይሽ፣ በጣም ለወራሽ የምፈልገው ነገር አለ አለኝ። ያው እየሰገድን ምናምን እስከ አራት ሰዓት ይመሻል አልኩት። አዎ እሺ ምናምን ተስማማ። ምን ልለኝ ነው? በጣም ነው፣ በቃ ሳስብ የዋልኩት። እንደ ያለኝ አማራጭ እዛ የሚሰራበት ቦታ ላይ ተደብቆ መቅረት ነው። ልክ ሁሉም ሲወጡ፣ እኔ ተደብቄ የቀረው የሚለውን ለመስማት ከዛ ሄድኩና አለ የኡስታዞች ማረፊያ፣ አንኳኳ። ስከፍቱ ኡስታዞቹ ተሰብስበው እያፈጠሩ ነው። እናም እሱን የከፈተው መጣሁ፣ ቆይ ምናምን አለኝ። ከዛ ወጣ ማለት ነው። ከዛ ጂኒ ይዞ መሄድ ጀመር። ደነገጥ እንዲ ኡስታዜ፣ እንዴት ምናምን እጄን ያዘኝ። አያዘ ወንድና ሴት አይነካከል። በሰዓቱ ደግሞ እድሜያችን ገና ቢሆንም ከመጋረጃ ጀርባ ገባን፣ ወዲያው ማለት ነው። ሶ አንዲት ልጅ የወር አበባ ካየች ሴት ከወንድ ጋ አትገናኙም። የሃይማኖት አስተማሪዋ እንኳን ቢሆን በመጋረጃ ጀርባ ሆና ነው። እሱ በዚህኛው ሳይድ እሷ በዚህ ሳይድ ሆነው ነው የሚቀሩት። ያን ያህልም ኮንቨርሴሽንም አይኖራቸውም። በጣም የእንትን ጥያቄ ምናምን ካለህም በወረቀት ጽፍህ ምናምን እንጂ እንደዚህ ያው እኛ ከዛ በፊትም ስለሚያውቁ ልጅም ስለሆንን እንቀራረባለን። ያው መውጣታችን ምን ማለታችንም አይቀርም። ሶ እንደዛ ከሆነ በኋላ ያን ምሽት እንትን አለ። እኔ ደነገዝኩኝ። እንዴት አይምሮ እንዴት ሊነካኝ ቻለ? ምንድነው ምክንያቱ? ከዛ መሽቷል ምናምን ሲሰገድ እንትን ይሰማሀል እዛው መስጅድ ከመስጅዱ አድርጋ የተያያዘ ነው። ግብተህ ኋላ ሰዎች ድምፅ ትሰማለህ ምናምን። በሩን ከከፈትከው ደግሞ ወደ ሴቶች መስጅድ ነው የሚያስገባ፣ በውስጥ ለውስጥ ከሄድክ ደግሞ ወንዶች መስጅድ ነው የምገባው። ይህ ቦታው እንደዛ ነው ማለት ነው። ከዛ ለአውራሽ እፈልጋለሁ፣ ምንድን ነው ማውራው? ላገባሽ እፈልጋለሁ አለኝ። አልኩት። በብዙ መልኩ አየሁሽ፣ ወደርኩሽ፣ በጣም ነው የወደርኩሽ እና በቃ ላገባሽ እፈልጋለሁ መጋባት አለብን አልኩት። እሱም እኔ አላገባው የማግባት እቅድ የለኝም፣ በዛ ላይ ደግሞ ጭራሽ አንተን በዚህ መልኩ አስቤ አላውቅም ምናምን አልኩት። እንዴት አለኝ በቃ የሆኑ ጭራሽ አልኩት። ስለማግባት ስለመጋባት፣ አቀፈሽ አቀፈኝ ጭራሽ፣ እየደነገጥኩ ይመጣሁ እንደ ምናምን ከዛ እንዴት እንደዚህ ታደርጋለህ ስለው ቃላገባሽ ስለመፈልግ ችግር የለውም አለኝ ለካ ችግር የለውም ማለት ነው እንደዚህም ሲሆን ። ምክንያቱም ከሱ የበለጠ እኔ አልቀር ከሱ የበለጠ መሀዲሱን አላቀው በሰዓቱ ኪታብ ብንቀራም ጎበዝ ተማሪን ብንሆንም እሱ በደንብ ሂዷል። ደግሞ በጣም ጎበዝ የሚባል ነው። ይቻላል ማለት ነው። ይሄ ራሴን መጠየቅ ጀመርኩኝ። አቀፈኝ ምናምን በቃ መጋባት አለብናል። አይሆንም ያልኩት ስመጣ ስለ እናቴ ማውራት ጀመር። እናቴን እንደሚወዳት እንደሚያከብራት ምናምን ማውራት ጀመር አልኩኝ አንድ ነገር ተፈጠረ። በመጨረሻ እናቴን የሚወድልኝ ሰው አገኘሁ። ሰዎች አይወዷትም ማለት አይደለም፣ ግን እሱ እዛ ወቀሳ ውስጥ የለም። የምፈልገውም እሷን የሚንከባከብልኝ ሰው ነው። ከዛ አይምሮ ማመንት አጀመረ። እዛው በዛው ደካማ ጎኔን አገኘው። ገብቶሃል? አላፈቀርኩትም፣ አልደረኩትም፣ ግን ደካማ ጎኔን አውቆታል። አንቺ የምትወጂውን ነገር ሰዎች ሲወዱ ሪሌት ታደርጊያለሽ። ከዛ ማመንታት ጀምር። ከዛ ውጭ ሳሩ ላይ ሰሌን አለ ሳላይ ቁጭ አለን። በቃ መንገር ጀመረ እጄን ይዞ ስለእናቴ ምናምን፣ እኔም በቃ እሺ እያልኩ አዳምጣለሁ። በእሱ ሰዓቱ እየሄደ ነው። ደግሞ አጥምቶሻል። ምን እንደምትፈልጊ ምን እንደምትወጂ ምናምን ይ ብዙ ነገር ያቃስላቸው። እያንዳንዱ እርምጃይን ተከታትሎታል እሱ። እኔ ግን አልተረዳሁትም። ያን እንትን ኬር አልሰጠኝም ያ ሁኔታ ጓደኛው አሳዘነኝ። እሺ ቀጥይ። ከዛ በፊት ማ ጓደኛው እኮ ጠየቀው፣ ሌላኛው ጓደኛ በእርግጥ አሁን ያጓደኛው ሚዲያ ላይ የሚታወቅ ሰው በጣም በሙስሊሙ ማህበረሰብ እና ሲጠይቀው ተይዛለች አለ ተይዛለች እሷ እኮ አለት መለሳቸው።